አዴ ሰራተኛዋ ክፍል አምሳ ዘጠኝ እንግዲህ ተከታታይ ድራማ ሁሌም እንደምናየው አሪፍ ላይ ነው ያለው ማለት ነው። በጣም አጓጊ የሆነ ነው ያለው። አዴ እንግዲህ ሁሉም ነገር ሰልችቷት፣ ሁሉም ነገር አስጠልቷት ወደ ገጠር ወደ ቤተሰቦቿ ሄዳለች ማለት ነው። ገጠር እንግዲህ ብርሃን እህቷም አለች ወንድሟም አለ። ከእናቷ ጋር ገጠር ሄዳለች ማለት ነው። አባቷ ከተማ ገብቶ አዴን ለሀብታም ወይም ለሰፈሩ ሀብታም ለመዳር አባቱ ደፋ ቀና እያለ ይገኛል። እሷን ፍለጋ ከተማ ገብቷል። እናትና አባቷ በአዴ ምክንያት ለሰፈር ሀብታም ካልዳርኩ ብሎ የአዴ አባት ከእናቷ ጋር ተጣልቶ ተለያይተዋል ማለት ነው። እንግዲህ ብርሃን ናት ከእናቷ ጋር ያለችው። አዴ ደግሞ ባላት አቅም እየሰራይ እናቷን የምታግዝ እንቁ ሰራተኛ ናት ማለት ነው። ሰላም ሰላም ሙድና የተከበራችሁ የአልማዝ ዩቱብ ተከታታዮች፣ እንዴት ናችሁ? እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁሌም የምለቀው ቪዲዮ ወደ እናንተ እንዲደርሳችሁ ሁሌም የምለቀው ነገር ወደ እናንተ እንዲመጣ የደወል ምልክቱን በመንካት ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ማለት ነው እንግዲህ አደይ ክፍል አምሳ ዘጠኝ እንግዲህ አደይን ፍቅር በፍቅር ውሽት ፍቅር ሁሌም አደይን ለማጥመድ የማትፈነቅለው ድንጋይ ወይም የማታደርገው ነገር የለም ማለት ነው። እንደምናየውም እንደምንከታተለው ፍቅር ሁሌም ትጠላታለች አደይን ማለት ነው። ምክንያቱም የምትጠላበት ምክንያት ደብን ስለምታፈቅረው፣ ደብ እሷን ፍቅርን ስለማይፈልጋት አደይን ስለሚያፈቅር ሁሌም ከዛ ቤት እንድትወጣ የማትፈነቅለው ድንጋይ አልነበረም። አደይም ታግሳ ትግስቷ አልቆ ከጊዜ ወዲህ በተናገረቻት ንግግርም ሆነ የምታሰያት ሀረካት ስነ ስርዓት ያዥ ብላ በጥፊያም የምትደረግምበት አጋጣሚ ነው የተፈጠረው ማለት ነው። የሰው ልጅ ትዕግስቱም ሲያልቅ ከመማታትም ብዙ ነገርም ከማድረግ ይደርሳል ማለት ነው። አዴይ እንግዲህ የሁሉም ሰው ሩጦ አዴይ አዴይ አዴ ብሎ ጫማ ስለሚያደርግባት እንግዲህ አዴይን የምትረዳት ጓደኛዋ ሌሊናት ማለት ነው። እንግዲህ ሊሊ ከቤቷም ወምቶ ወስዳታለች። አይዞሽ ትላታለች፣ አብራት ተሰራታለች ወይም ታጠናክራታለች። እንግዲህ ከሊሊ ውጭ ማንም ለአደይ ማንም ጓደኛ አልነበረም። አሁን ላይ ግን ነገሮቹ ያንን መቶ አደይ እንዳርጋ ነው፣ ይሄን መቶ አደይ እንዳርጋ ነው። እንግዲህ አደይ ፍቅር መጨረሻ ላይ እንድትጣላ ወይም ከቤቱ እንድትወጣ ያደረገችበት ምክንያት አጋጣሚውን በመጠቀም ለእናቷ ደውላ እናቲቱ ያላለችውን ላንቺ መስራት ካልቻለ ወይም አንቺ ትምህርትሽን ካልተማርሽ ወይም ካላጠናሽ የቤቱ ስራ ላንቺ ጫና የሚሆንብሽ ከሆነ አደይን አባሪያት ብላኛል እናቴ። ስለዚህ ቅራቅንቦሽን ለቃቅበሽ ከዚህ ቤት መውጣት አለብሽ ብላ ተሰቅባታለኝ ፍቅር ማለት ነው። እንደገና ደግሞ ቤዛ ደግሞ አንተናኔን እየሸወዱን ነው ወይም በአንተናኔ ህይወት እየቀለዱ ነው አደይን ከባርኮቴ ጋር አይቻቸዋለሁ ከነ ሌሊ ቤት ነው ያደሩት ብላ ውሸቷን በማውራት ቢዛም እንደዚህ በማቀናበር ፍቅርን በእናቷ በኩል ትውጣ ብላለች አዴይን በማለት ደፍ ከአደይ ላይ እንድጮህባት በማድረግ አደይ ከቤት ወጣ እንድትሄድ አድርገዋታል። አደይ አሁን የምትገኘው ገጠር ማንኛውም ሰው ሲከፋው ወደ ቤተሰቦቹ ነው የሚሄደው ማለት ነው። አደይም እንግዲህ ከምትወዳት እናቷና ከምትወዳት እህቷ ብርሃን ገጠር ስትሄድ የሰፈር ሰዎች ያዋታል ማለት ነው። እንግዲህ በየማንኛውም አካባቢ ያለ የገጠር ሰው ለስማቸው የሚጨነቁ የከሌሌ ሀብታም ነው፣ እከሌ ባላባት ነው፣ እከሌ ካላጫት ብለው የሚያወሩ የሰፈር አዳ በጣም የሚያካብዱ የሰፈር ሰው ስለሆኑ አደይ አዳ፣ አደይ እኮ መታለኝ። ስለዚህ አባቷ ከተማ እየፈለጋት ነው፣ ለምን ለአባቷ ደውለን አንነግረውም ብለው በማለት እንግዲህ ከብርሃንም ሆነ ከአዴ ወንድም በመጣላት በመነጋገር ለአባቷ እደውለው ወሬ በማቃጠር ልጅህ እኮ እዚህ ገጠር መታለኝ፣ እንግዲህ ከፍ ያለውልኝ ማጋባት አለብህ ብለው ሲያቃጥሩ፣ አባትዬው ደግሞ እሺ ጥሩ አክባር ነው የምስራዬ ብለው ሲሉት፣ ምስር ብሎ ምን ተገኘ? ምን አዲስ ነገር አለ በአካባቢው ብሎ ሲጠይቅ፣ አዴ እኮ ወደ እናቷ ወደ ገጠር መታለኝ ብለው ምላስ እንደነገሩት ይህን እንዳወሩ በል እንግዲህ ይህን ቃል በተናገርንበት ብሎ ሳይጨርሱ ከስልካቸው ላይ ተዘጋ። ከጆሯቸው ላይ ስልኩን ዘጋ ማለት ነው። ያደይ አባት እንግዲህ ነገ ጠዋት እመጣለሁኝ ያለውን ነገር አብረናያል ብሎ ከጆሯቸው ላይ ስልክ ዘግቷል። እንግዲህ የአደይ እናትን በህልሞ አደይ ልጀን አምጣ፣ ልጀ ተዋት፣ ልጀ ትኑርብን፣ ምን አድርጊ ነው ምትላት እያለይ የአዴ አባት ስለሚያስቸግራት አዴይን ለሀብታም ካልዳር ቁሁሮ ጉራ ካርዬ ስለሚል የአዴ እናት እንግዲህ በህልሟ እያቃዣት ነበር። አዴ ልጄ ተዋት ትኑርበት ብትለውም ከቅልፏ ስትነቃ ግን ብርሃንና ወንድሟ ምን እያልሽ ነው እናት ቢጠይቋት፣ አዴ ወይ እናት ልጄ ወይ እናት ስትል፣ በውጭ በኩል ቁጭ ብላሌ ምንፈልገች ነው እኛ እንጠራታል ሲሉ፣ አይ እኔ ራሴ ይሄዳለሁ ይብላ ከአዴ ከተቀመጠችበት ውጭ ላይ እናቴቱም ሄዴ ወዳ ዴ አዴም ደግሞ ደብ ያላትን እያስታወሰኝ ሊሊና ጓደኛዋ በጣም ነው የሚዋደዱ ለምን አንቺና እኔስ አንጋባም ብሎ በሚል አስታት አንተና እኔ ብዙ ይቀረናል። እነሱ ግን አብሮ አደግ ናቸው። ብዙ ነገር አብረው አሳልፈዋል። አንተና እኔ ብ እንኳ አንተዋወቅም ትለዋለች ለደብ ደብ ደግሞ እንደሚቸግረኝ እኮ ነው ታዲያ ምን ላደርግለች ነው ብሎ ያላትን ካስታወሳለች ማለት ነው። ሁሌም እንግዲህ እሱ የሚላትንና የሚወዳትን ፍቅሯን ሲገልጽለት ደብን አስታወሰችው ማለት ነው። ደብም እንግዲህ በድንገት ተነስቶ ስልክ ወደ አደይ መደወር ሲሞክር፣ አደይ ደግሞ እናቷ ልጄ ነው አንቺ በእኔ መከራሽን አየሽ። እኔ አንቺ እያለሽልኝ አይከፋኝም። አንቺ ከጎን እያለሽ ምን ሁኜ፣ አንቺ እያለሽልኝ ማብራቴ አበባዬ፣ አደይዬ እያለሽልኝ እኔ ምንም አይቸግረኝም ትላታለኝ እናቴ አንቺ ለኔ የከፈልሽ ውለታ ምንም ከምንም ከማንም የማይዳረስ ውለታ ነው የከፈልሽልኝ። እናቴ እኔ ላንቺ ምን አድርጌልሻለሁኝ? ይሄ ነገር እኮ ሲያንስሽ ነው እናቴ። ብቻ አንቺ ደህና ሁኚልኝ፣ እኔ ሁሌም ከጎንሽ ሁኚ፣ አስደስትሻለሁ ትላታለች። እኔም አንቺ ልጄ እያለሽልኝ ምንም አይከፋኝም፣ አንቺ ሁሌ ኑሪልኝ። አንቺ እስካለሽ ድረስ ምን ልቸግረኝ ብለሽ ነው ልጄ? ብላ ግንባሯን ትስማታለች ማለት ነው እንግዲህ በዛ ቀስፈት እያወሩ ጋሉበት ሰዓት ደብ ወደ እሷ ስልክ ይሞክራል። ስልክ ሲደውል አደይ ታየውና ማን ደወለብሽ ልጄ፣ ማን ነው ብላ ስታት እናቷ፣ አደይ ደግሞ ከምሰራበት ቦታ ነው የሚደውሉት፣ በኋላ ደውልላቸዋለሁ፣ በቃ ሁ ወደ ቤት እንግባ ብላ ትገባለች ማለት ነው። ደብ አሁንም ስልኩን መሞከርም አልተወም፣ ሲሞክርም አሁንም ደግሞ ስልኩ አይሰራ ማለት ነው። እንደገና ለሊዱ ሊዱ፣ በቃ ገጠር መሄድ አለብኝ አደይ መፈለጋለብኝ ብሎ ይላል። ደግሞ ወንድሜ ወንድሚ ምልሰራ ነው እዚህ ቤት ጥለኸኝ እንድትሄድ ብቻዬን እኔ እዚህ መቋቋም አልችልም አደይ ፍለጋ የምትሄደው ለአንተ አደጋ ነው ከፈለገ የሰሰለች ተመልሳ ትመጣለች ትለዋለች እኔ ከአዴ ከሌለችበት መቋቋም አልችልም መሄድ አለብኝ ብሎ ይላታል ማለት ነው እንግዲህ ባርኮቴና እናቱም በድንገት መጣለች የፍቅርን ወሬ በመስማት ምንድነው ችግሩ ብላ ስትመጣ ቪዛ ታገኛታለች ማለት ነው እንግዲህ ቪዛ የተቀመጠው የዳ የባርኮቴ ፍቅረኛ ሆና ወይም የባርኮቴን ውርስ ወይም የባርኮቴን ገንዘብ ለመውሰድ የተቀመጠ ቢዛ፣ እንግዲህ እናቱ እንደመጣችሁ ደግሞ አደይን የመሰለኝ ሰራተኛ ተባራ አደይ ወይቱ ነው ሲሆን ይቺ ናት። እንደ ይቺ ስራ የምትችል አይመስለኝም ብላ ስትላት፣ አዎ ይቺን ያመጣ ሰራተኛ ይቺን ነው ብላ ትላታለች። ፍቅር ቢዛን ማለት ነው። ቢዛ ደግሞ እኔን ነው ስትል እንደገና ስትከራከር ባርኮቴ መቶ እጇን ጎትቶ እኔ በቃ አሳያታለሁ፣ ሂጅና ቡና ፍሪ ፕላስ ፕላስ እኔ አሳያታለሁ ብሎ ጎትቶ ወስዶ፣ ለአንቺ ፍቅር የፈጸመችው ፈጠራ እንደውም አሪፍ ነው። ምክንያቱም እናቴ እስከምትመለስ ድረስ ማስመሰላ አለብሽ መቼም አደይ እስከምትመጣ ድረስ ይህን ስራ መስራት አያቅትሽም ብሎ ይላታል። ምክንያቱም እኔ በአንተ ጓደኛዬ ናት ወይም ሚስቴ ናት ብትል ባይነሐል ሞላ ሆኜ ነው ብላ ስትለው እንደዛ ሳይሆን ወይ ሚስቴ አይደለሽ፣ ወይ ጓደኛዬ ብዬሽ አላስተዋወቋት። ስለዚህ ለአንቺ ጥሩ አጋጣሚ ነው፣ በዚሁም ትቀመጫለሽ ወይም ትቆያለሽ ብሎ ከመከራት በኋላ ምን እየሰራሽ ነው? ምንድን ነው? ቡናውን አታፈሪም? ቡና የታለ? እስከ አሁን ረከቦትንም አላቀረብሽው ት መጥፋት ገብታ ትናገራታለች ማለት ነው። የባርኮቴ ናት። ባርኮቴ ደግሞ አይ ጠማ እንደዚህ አይደለም፣ ያው ስራውን ስለማታውቀው እየነገረኝ ምናምን ብሎ በቃ ሰውና እኔ አወራታለሁ ብላ ባርኮቴን ካሰጣችው በኋላ አዴን እንደ አንድም ቀን ስራ ሰርተሽ የምታውቂ አይመስለኝም፣ ግን ሰርተሽ ታውቂያለሽ፣ ቡና አፍልተሽ ታውቂያለሽ ብላት ለናቷ አዋፈላለውኝ እችልበታለሁ የምናን ብላ ዛ ቅርምታ አንቺ ለበርኮት የፍቅረኛ መሆን አትችልም። አሁን ያገኘሽው ቦታሽን ነው። ስራሽን አርፈሽ ስሪ። አንቺ የኛ ሰራተኛ ነች ብላ ትላታለች ማለት ነው። መቼም ቢሆን ሀሳብሽ አይሳካልሽም። እኔ ለማንም ሰራተኛ መሆን አልችልም። አንቺን ቆይ ያልሰራሁልሽ እንደሆነ እኔ ቤዛ አይደለሁም ብላ ትኮርክራለች ማለት ነው።

እንግዲህ ሊዱ የነገረቻት ነገር ሰምታ ወደ አደይ ቀጥታ ወደ ወደ ፍቅር ቀጥታ በመምጣት አንቺና እኔ ሂሳባችን አላለቀም። አንች ነሽ ሁሉ ስራ የሰራሽው አይደል? ቀጥ ሂጂ፣ ከክላስ ሂጂና እረፍት አርጊ፣ አንቺና እኔ እንነጋገራለን ስላት ማለት ነው። እንግዲህ ቢዛና ፍቅር ሲጠላለፉ፣ አንቺ ደግሞ አፍሽን አሳረፍሽ፣ ለሰው ክብር የለሽም እንዴ? እንደዚህ ነው የሚያደርግሽ ፍቅር። ወደ ክላስ ሂጂና ገና ያልጨረስኩት ነገር አለኝ። አንቺና እኔ እንነጋገራል ብላ ትልካታለች ማለት ነው። ፍቅርም እንግዲህ ፍቅር ሸረኛዋ ወደ ክላሷ ሄዳለች። እንግዲህ መጨረሻ ላይ አደይም ትሆናለች። አደይ እውነት አባቷ አግኝቷት ለዛ ሀብታም ይድራታል ወይስ አባቱ ይወሳ ይመጣ አደይ ወደ ከተማ ትመለሳለች? እንግዲህ የአዴይ እናት ወደ ከተማ እንድትመለስ ነግራታለይ ማለት ነው። መጨረሻው አጓጊ ነው። ምን የሚሆነውን ነገር አዴይ ወይስ አባቷ ይዞ ይድራታል ወይስ ወደ ከተማ ወደ ስራዋ ትመለሳለይ የሚለውን አብረን እናያለን። እንግዲህ ሌሊም ደግሞ ፍቅረኛዋን አዴይ ስትመጣ ስራ እንድንጀምር የነገርኩህን ምን አገረድክልኝ ብላ ስትለው የቪዛን ጉዳይ ልጨርስ፣ እሷ ስትመጣ ደግሞ እንጨርሳለን፣ ናተን ስራችሁ ትጀምራላችሁ ብሎ ሲላት አንተ የኔ ባትሆን ምን ይበቃኝ ነበር ብላ ፍቅር ስትገለጽበት፣ እኔም እኮ እንዳንቺ የሚሆነኝ የለም። ብዙ ሴቶች ወደ ልቤ መተዋል፣ ግን ያንቺን ቦታ አይሞሉም። እኔም እንግዲህ ያ ዳይመን መሻ ምን ይሆናል? ኪንጎ ናፈቀችኝ፣ ንጉስም ናፈቀችኝ እኮ። ዳይመንድ እና ኪንጎ በገጠር ስማቸው ንጉስ ናፈቀችኝ ያደ እኮ ይላል፣ ንጉስ ማለት ነው እንግዲህ አደይ ገጠር ሄዳለች። እርሳት አደይን፣ እኛ ያለነው ከተማ ነው፣ ምን አስበህ ነው ብሎ ይለዋል ጓደኛ ነው እሷን መቼም ማረሳት ብሎ። የአደይ አፍቃሪዎች እንግዲህ በር በሩን እያዩ ነው ማለት ነው። የአደይ መጨረሻ ምን ይሆናል? ቀጣይ ባለው ነገር አብረን እናያል ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ በአዲስ ቪዲዮ እንገናኛል ማለት ነው። ደህና ሁኑ ነው መጣችሁ ሁሌ የሚመለቀው ቪዲዮ ወደ እናንተ እንዲደርሳችሁ ከፈለጋችሁ የደወል ምልክቱን በመንካት ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሀረግ ድራማ እንደምንከታተለው በጣም አጓጊ፣ በጣም ሁሉም ሰው በጉጉት የሚጠብቀው ድራማ ነው ማለት ነው። እንግዲህ ኤፍራታ ሁላችንም እንዳረገዘች ይታወቃል ማለት ነው። ኤፍራታ ከማን ያረገዘችው ወይንስ ምንድን ነው የሚለውን ሁላችንም እንደምናውቀው ኤፍራታ ያረገዛቸው ካናን ነው። እንደውም ያፌትን ለማ